የናንተን ቢዝነስ ዜሮ ለማድረግ የሚጠቀሙ ትልቁ መሳሪያ እናንተን ነው። የትኛውም ምድር ላይ ያለ አጋንንት እናንተ ቢዝነስ ጀምራችሁ ኪሳራ ወደ ህይወታችሁ የማምጣት አቅም የለው። የእናንተን ቃል የእናንተ ማጥፊያ መሳሪያ አድርጎ ይጠቀመዋል እናንተን ለማጥመርና እናንተን ለማጥፋት እናንተ እስክትናገሩ የሚጠብቀው። የእናንተን ህይወት እያበላሻችሁ ያላችሁት በራሳችሁ አፍ ነው። ለዛ ነው መጽሐፍ ቅዱስ ባፍ ቃል ተጠመድክ ይላል። ሉሲፈር እዚህ ጋር ሆኖ የሚጠብቀው አንተ በጀመርከው አገልግሎት ውስጥ እስከተሟርት ነው። ሉሲፈር የሚጎዳችሁ በራሳችሁ አፍ ነው። ብዙ ጊዜ ራሳችሁ ራሳችሁን መጥላት ስትጀምሩ የመጀመሪያ የምታደርጉት ነገር ራሳችሁን መርገም ነው። ራሳችሁ ላይ የሟርት ቃል መናገር ነው። በሕይወታችሁ ላይ ብልውኑ በህይወታችሁ ላይ እንዳታ በልጆቻችሁ ላይ እንዳታሟርቱ፣ በስራችሁ ላይ እንዳታሟርቱ፣ በቢዝነሳችሁ ላይ እንዳታሟርቱ። አንዳንድ ጊዜ ችግሮች ህይወታችሁ ላይ ሲደራረቡ እነዛ ጊዜያቶች የዝምታ ጊዜ ና ከምታሟርቱ ጸጥ ብትሉ ይሻላል። ነገሮች ተበላሽተውባችሁ ራሳችሁን መጥላት ስትጀምሩ ምን አታችኋል ማለት ነው ጥበብ ጥበብ ጎሏችኋል ማለት፣ ራሳችሁን መጥላት ትጀምራላችሁ። እኔ ምንም ነገር ስራ ይሳካልኝም ወይ ማለት ጀምራላችሁ። ሁሉንም ነገር ሞከርኩ፣ የኔ ላይፍ የተበላሽ ነው ማለት ጀምራላችሁ። እየሰራው ፍሬ ለኝ እያገለገል ባዶ ነኝ። ጥበብ የጎደለው ሰው ራሱን ምን ማለት ይጀምራል? መጥላት ይጀምራል። ራሱን መጥላት ሲጀምር ምክንያቶችን መደደር ይጀምራል። ራሳቸውን ለመጥላት ተበላሹ የሚሏቸውን ሁሉንም ምክንያቶች ይጠቅሳሉ። ሁሉንም ትምህርቱን ይጠቅሳሉ። በትምህርት አልሳካልኝ፣ በስራ አልሳካልኝ፣ በስራ አልሳካልኝ፣ በአገልግሎት አልሳካልኝ፣ በሁሉም ነገር ምን አላልኝ። ራሳቸው ላይ ማሟረት ራሳቸውን የመጥላት ሂደት መቀጠል ይጀምራል። እነዚህ ሰዎች የጎደላ ስራቸው ምንድን ነው ከተባለ፣ እንደዚህ አይነት ሁኔታዎች ሲፈጠሩባችሁ ማድረግ ያለባችሁ ነገር ራሳችሁን እየጠላችሁ ያላችሁ ጥበብ አታችሁ ወይም ከጥበብ ጎላችሁ ከሆነ ራሳችሁን ለመውደድ የሚያስፈልጋችሁ ነገር የነገሮቹ መስተካከል አይደለም። የሚያስፈልጋችሁ ነገር ጥበብ ነው። ሁልጊዜ ጥበብ ሲጎላችሁ የሚፈጠራችሁባችሁ ነገር ምንድን ነው ከተባለ፣ ጥርጣሬ ነው። መጠራጠር ጀምራለች። ከዚህ በኋላ ህይወት የተስፋለሁ መጠራጠር ጀምራለች። የሆነ ሰው መቶ እንደዚህ ሊያስተካክል ይችላል የእኔን ህይወት። አይ ሳይጠራጠር ምን ይበለው እግዚአብሔርም ምን ይበለው ጥበብ ይለምነው አይነቅፍ በልግስና ይሰጠዋል። ራሳችሁን መጥላት ጀምራችኋል። ዳራችሁን መጥላት ጀምራችኋል። ስራችሁን መጥላት ጀምራችኋል። ማረግ ያለባችሁ ነገር አለ። እግዚአብሔር ወይ ጥበብ ስጠኝ በሉት። ራሳቸውን የሚጠሉ ሰዎች ጥበብ የጎደላቸው ሰዎች ናቸው። ጥበብ እንዲበዛላችሁ ጸልያለሁ። እንዲ በዛላችሁ ጸልያለሁ። አሜን። እንዲ በዛላችሁ ጸልያለሁ። አሜን። እንዲ በዛላችሁ ጸልያለሁ። ሰይጣን እናንተን ለመጉዳት እናንተን ለመጉዳት ትልቁ የሚጠቀሙ መሳሪያ ማን እንደ ልንገራችሁ። እናንተን ለመጉዳት ትልቁ የሚጠቀሙ መሳሪያ እናንተን ነው። የእናንተን ቢዝነስ ዜሮ ለማድረግ የሚጠቀሙ ትልቁ መሳሪያ እናንተን ነው። በእናንተ እጅን እናንተን ላይፍ የሚያጠፋው ቀላል ምሳሌ ልንገራችሁ። እዚህ ጋር ትመጣላችሁ ቢዝነሳችሁ እንትን እያለ ነው ቢዝነስ ጀምራችኋል። የትኛውም ምድር ላይ ያለ አጋንንት እናንተ ቢዝነስ ጀምራችሁ ኪሳራ ወደ ህይወታቸው የማምጣት አቅም የለውም። ምድር ላይ ያለ አጋንንት በሙሉ የእናንተን ቢዝነስ ማክሰር አይችልም። መቼ ማክሰር እንደሚጀምር ታውቃላችሁ? የሆነ ቀን ላይ አምስት እቃ ሽጣችሁ በነገተው አንድ የሸጣችሁ ሰዓት ይሄ ነገር ሊዘጋ ነው ወይ? እንደናንተና ሊሆን ነው ወይ? የእናንተን አፍ ነው የሚጠቀመው። ሄሎ የእናንተን ቃል የእናንተ ማጥፊያ መሳሪያ አድርጎ ይጠቀመዋል። እናንተን ለማጥመድና እናንተን ለማጥፋት እናንተ እስክትናገሩ የሚጠብቀው። የእናንተን ህይወት እያበላሻችሁ ያላችሁት በራሳችሁ አፍ ነው። የሆኑ ሰዎች እዛ ጋር ሆኖ በደገሙት ድግምት አይደለም፣ በራሳችሁ አፍ ለዛ፣ መጽሐፍ ቅዱስ ባፍ ቃል ተጠመድክ ይላል። በምንህ ባፍ ቃል ወጥመድ ሆኖ ያገለገለህ ምንድን ነው ያጠመደህ ወጥመድ የሆነብህ ምንድን ነው? የራስህ ያፍቃል ሰ ሉሲፈር እዚህ ጋር ሆኖ የሚጠብቀው አንተ በጀመርከው አገልግሎት ውስጥ እስከታሟርት ነው። ልክ ማሟረ ትጀምራለ እዛጋር ጋር ምናልባት ቲማቲም ዘርተሃል የተብላቸው ከሁለት ቲማቲም ነው። እዚህ አካባቢ የቲማቲም በሽታ ገባ መሳሌ ይትላለ በገ የተበላቸው ሁለት ቲማቲም ነው። ገባ ስትል በቃ ገባ የተጠመድከው ባፍቃ አለው። ሉሲፈር ማንን አንዳችሁን የሚጎዳ ኃይል የለውም፣ እመኑኝ የለውም። የሚጎዳችሁ በራሳችሁ አፍ ነው። እስኪ እኔ ባለጸጋ ነኝ በሉ። ይቺ ምድር ተላልፋ ተሰጣኛለች። ድምፃቸው አይሰማም። በሁሉም አቅጣጫ በዛለሁ። በሁሉም አቅጣጫ ሰፋለሁ ጀምሬ የማቆመው ነገር የለም። ተናገሩ፣ ጀምሬ የማቆመው ነገር የለም፣ የማቆመው ነገር የለም። ወደ ቀኝ ሰፋለሁ፣ ወደ ቀኝ ሰፋለሁ፣ ወደ ግራ ሰፋለሁ፣ ወደ ግራ ሰፋለሁ፣ ወደ ፊት ሰፋለሁ፣ ወደ ፊት ሰፋለሁ፣ ወደ ኋላ ሰፋለሁ፣ ወደ ኋላ ሰፋለሁ፣ ወደ ኋላ ሰፋለሁ፣ በሁሉም አቅጣጫ ሰፋለሁ፣ በሁሉም አቅጣጫ ሰፋለሁ። አሜን። በደንብ ስሙኝ። እዚህ ጋር ወፎች ቢኖሩ ወፎችን ለመያዝ ብትፈልጉን ምንድን ነው የምታደርጉት? ስውር ወጥመድ እዛ ጋር ታስቀምጣላችሁ። ስንዴ ምናምን አስቀምጣችሁ ትክክል ላይ ዛይ በላም ብለው ይገባሉ። ተጠመዱ ማለት ነው። የእናንተ ህይወት በኪሳራ እየተመታ ያለው እናንተ የምትናገሯቸው የሟርት ቃሎች ወጥመድ አይመስሏችሁም? ወጥመድ አይመስሏችሁም? ስራ እንዴት ነው ስትባይ፣ ቆንጆ ነው ግን ገቢዎች እያሉ ምን ስራ ይሰራል ትላለች። እኛ ኮ ስለ ገቢዎች አልጠየቅንሽም፣ ስራ እንዴት ነው ያለሽ? ደን ገቢዎች ጋር ይጠብቅሻል። ሄሎ፣ የሰማሽ ነው? ሶ እዚህ ጋር ሁነሽ ያንቺ የተናገርሽው ቃል እዛ ጋር ወጥመድ ሁኑ ይጠብቅሻል። ሉሲፈር ያር ለሚጠብቅሽ ያንቺ የተናገርሽው ቃል እዛ ጋር ይጠብቅሻል። ብዙ ጊዜ ራሳችሁን መጥላት ስትጀምሩ የመጀመሪያ የምታደረጉት ነገር ራሳችሁን መርገም ነው። ልክ ነኝ? ራሳችሁ ላይ የሟርት ቃል መናገር ነው። 2016 15ም ምንም ለውጥ አልነበር። ምን ቀን የተቀየረው? እንደዚህ ይሏቸው መድረክ ላይ ቀን የተቀየረው 2017ም፣ ቀን ነው ያው ሰዎች ተስማምቶ ሰኞ፣ ማክሰኞ፣ ሮብ ያሉት ቀን ነው ሆኖ፣ እንደዛ አይነት ቀን አይደለም። 2017 የኔ አመት ነው ማለት ያለብህ ከነሱ ጋር ተስማምተ ማሟረት የለብህም። ኖኖ ኖ፣ 2015 አልፏል፣ 16 አልፏል፣ 2017 የኔ ነው። ጀም በለጽግበት ነው። ጀም ሰፋበት ነው። ወደፊት የምዘረጋበት አሜን። እግሮቼ ብዙ መዳረሻዎችን የሚረጡበት ነው ሚሊዮኖችን የምቆጥርበት ነው። የኔ ቤት የሚፈጠርበት ነው። የኔ ልጆች የሚፈጠሩበት ነው። ትዳሬ የሚፈጠርበት ነው። በጤንነት የምራመድበት ነው። ንግድ የምጀምርበት ነው። ድርጅቶቼ የሚፈበረኩበት ነው። ሄሎ ሰና በሕይወቴ በሌሎች ሰዎች ህይወት ላይ ተስማምች፣ አይ እሱ ምንም የማይሳካለትም ብዬ ልናገር ይችላለሁ። በራሴ ላይፍ ላይ ግን አንድም ቀን አላሟርትም። የእኔ ላይፍ ነው ራሴ እንወዳለሁ። ሄሎ በህይወታችሁ ላይ ብልህ ሁኑ። በራሳችሁ ሰው በራሱ ህይወት ላይ እንዴት ያሟርታል? ሄሎ በራሳችሁ ላይ እዚህ ጋር ሁናችሁ እዛ ጋር ጉድጓድ ቆፍራችሁ ወጥመድ እዛ ጋር ራሳችሁ አስቀምጣችሁ ወክ ማድረግ ትጀምራላችሁ? እንዴ ራሳችሁ እዛ ጋር ወጥመር ሰርታችሁ ራሳችሁን ታጠምዳላችሁ። በህይወታችሁ ላይ እንዳታሟርቱ፣ በህይወታችሁ ላይ እንዳታሟርቱ፣ በልጆቻችሁ ላይ እንዳታሟርቱ፣ በስራችሁ ላይ እንዳታሟርቱ፣ በቢዝነሳችሁ ላይ እንዳታሟርቱ፣ በፍጹም እንዳታሟርቱ። መጽሐፍ ቅዱስም እንደሚል ልንገራችሁ። መጽሐፍ ቅዱስ በጣም ደስ የሚለኝ መክብብ መጽሐፍን ስታነብ ለዝምታም ጊዜ አለው ይላል አንዳንድ ጊዜ ችግሮች ህይወታችሁ ላይ ሲደራርቡ፣ እስኪ እነዛ ጊዜያቶች የዝምታ ጊዜ ናቸው። ከምታሟርቱ ጸጥ ብትሉ ይሻላል። ጸጥ ውጣችሁ ጥርሳችሁን ነክሳችሁ ጸጥ ላይፋችሁ ላይ ተናግራችሁ ወጥመር ከምሰሩ ችግሩ እስከሚያልፍ ድረስ ጥርሳችሁን ነክሳችሁ ጸጥ። ምክንያቱም ለዝምታ ምን አለው ጊዜ አለው። አሎ ለዝምታ አምናለሁ። አንዳንድ ጊዜ ከምታሟርቱ ጸጥ ብትሉ ይሻላል። ዝም ብትሉ ይህም ነገር ያልፋል፣ እግዚአብሔር ነገር ይቀየራል ብትሉ ይሻላል። ቲንኪ አንዳንድ ችግሮች ላይ ከምታሟርቱ ጸጥታ ምረጡ፣ ጸጥታን። ያቺ ሴትስ ትላችኋለች ልጇ ሙቶባት ሰላም ነው፣ ሰላም ነው እያለች ማልቀስ ፈልጋለች። ለቅሷን ግን ጥርሷን ነክሳ ይዟለች። ልጅ ነው የሞተባት። ልጄ ሞተ ቢብላ ከምትናገር ጥርሷን ነክሳ ነብዩ ጋር ብትወስድ ይሻላታል። ጥርሷን ነክሳ እግዚአብሔርን ብትጠብቀው ይሻላታል። ጥርሷን ነክሳ ከእግዚአብሔር ዘንድ የሚላከውን ተአምራት ብትጠብቅ ይሻላታል። ብዙ ጊዜ ብዙ ጊዜ ተውት። የራሳችሁ ላይፍ ላይ አሟርታችሁ አሟርታችሁ አልበቃ ብሏችሁ ነብይ እንተናጋርም ይጃለው ሮቢ ሚራክል ጋር ሄጄ ምን ይለወጣል? ግን እስኪ ዝም ብለን እንሂድ። ደን አፍተር ዛት ደግሞ ኔተን ብዬልህ፣ ለውጥ ጠብቃለህ። ስትመጣ እንኳን የመጣኸው እንትና ጋር ይጃለው፣ ያለፈው ሳምንትም ቅዳሜ ሚራክል ጋር ነበርኩ፣ ምንም የሚለወጥ ነገር የለ፣ አመት ሙሉ ቸርች ተመላልሻለሁ። እስኪ ደግሞ ቸርች ከምቀር፣ እስኪ ለማንኛውም ልቀመጥ ብለ ትመጣለ። ኦረዲ ላይፍ ላይ አሟር ተመተ፣ በእኔ ትንቢት እንዲቀየር ትፈልጋለ። ኖ ሎ ስመጣም እያሟረትክን የመጣው ስትመጣ መምጣት ያለብህ ያለፈው ቅዳሜ የመጥቻለሁ፣ ነብዩ ተናግሮ የሆኑ ነገሮች ተንቀሳቅሰዋል። ዛሬ ጉዳይ ላስፈጸም ነው የመጣሁት። ዛሬ ነገሬን ልቀይር ነው የመጣሁት። ዛሬ ነገሬን ልቀይር ነው የመጣሁት። የዛሬ ሳምንት ዚምባብዌ ነበሩ ከመንፈሳዊ አባቴ ጋር እና አንድ ወጣት ልጅ ወጣት ልጅ ነው የፕሮግራሙ ቀን ላይ የአገሩ ላይ ልክ እኛ ሚኒስትሪ ማትሪክ እንደምንለው ብሔራዊ ፈተና ነበር። ዛምቢያ ዛምቢያ ብሔራዊ ፈተና ነበር። መንፈሳዊ ፕሮግራም ሊካፈል እዛ ፕሮግራሙ ላይ ተገኝቷል። ያመልካል። ሲያመልክ ስታዩት ምናምን ፈተና ጥሎ የመጣ አይመስልም። ከዛምቢያ ከዛ ድንገት በአምልኮ መሃል ለመምህሩ ጻፈለት፣ ቲቸር የፈተናውን ቀን ቀይረው ሲል፣ እብድ ነህ ወይ አለው። መንግስት ያወጣውን ፕሮግራም እኔ እንዴት ነው የምቀይረው አለው በጌታ ፊት እውነተኛ ምስክርነትም ነግራችሁ ኦኬ መንግስት ነው ወጥ፣ ኋላ ከዛ የዛምቢያ የትምህርት ሚኒስተር ብሎ ወረቀት ላይ ጻፈና ነብዩ ያለበት መሰዊያ ላይ ያስቀምጠው። በቃ እዚህ ጋር ጨረሻለሁ ብሎ ማምለክ ጀመረ። ከ20ና 30 ደቂቃ በኋላ ያው መምህርት ቴክስት ላከለት። ዛምቢያ ጋ ላይ የምትባል አገር ላይ ኢንተርኔት ጠፋ። በጌታ ፊት በአይኔ ያየሁት ምስክር፣ ዛምቢያ የምትባል ሀገር ላይ ኢንተርኔት ለሁለትና ለሶስት ቀን ጠፋ። ፈተናው ተላለፈ። አንድ ሰው ቁጭ አለ። እኔማ ዛምቢያ ዛምቢያን ትምህርት ሚኒስቴርን እያሰብኩ አልረበሽም፣ ጌታ ቤት ነው ያመጣሁት፣ ፈታ ብዬ አመልካለሁ ብሎ ሁለት አማራጭ ነበረው። ማልቀስ፣ ዘንድሮም ፈተና ለወርቅ ነው ብሎ ማልቀስ ይችላል። ኖ የእግዚአብሔር ቤት ነው፣ ይሄ ሁሉም ነገር የሚቀየርበት ቤት ነው። ዶክተሮች የተናገሩት ብቻ ነው። መንግስት ያወጣውም አዋጅ የሚቀየርበት ቤት ነው። ሄሎ፣ ከዚህ በፊት እዚህ ጋር ለአንድ ሰው ተንብዬለት ትዚላችሁ ከሆነ በኃይለ ሥላሴ ጊዜ የተነጠቁት መሬት የዛሬ ሃምሳ ዓመት እና ስልሳ ዓመት የተነጠቁት መሬት ተነቢዬለት ከስልሳ ዓመት በኋላ አስቡት፣ ስድስተኛና ሰባተኛ ሰው እጅ ላይ ደርሷል። ነብዩ ተንብዮልኛል ብሎ ከንቲባዋ ቢሮ ገባ። ከንቲባዋ ይመለስለታለች ከስልሳ ዓመት በኋላ የናንተ ነገር ሲቀየራ ያለው አሜን። ሲቀየራ ያለው የናንተ ነገር በኃይል ሲቀየራ ያለው ነገር ተቀየረ። ጥበብን የሚያገኝ ማንን ይወዳል? ራሱን ይወዳል። ጥበብን ምን የሚል ሰው የሚጠላሳ ጥበብን ያጣስ የሚያገኝ ማለት የሱ ተቃራኒ ምንድ ነው ማጣት። የማግኘት ተቃራኒ ማጣት ነው ያለ ጥበብን ያጣ ሰው ራሱን ምን ይላል ይጠላል። ልክ ነኝ። ነገሮች ተበላሽተውባችሁ፣ ነገሮች ተበላሽተውባችሁ ራሳችሁን መጥላስ ስትጀምሩ ምን አታችኋል ማለት ነው ጥበብ ጥበብን ብሏችኋል አታችኋል ወይም ጎሏችኋል። ጥበብ ጎሏችኋል ማለት ራሳችሁን መጥላት ትጀምራላችሁ። ራሳችሁን መጥላት ትጀምራችሁ እኔ ምንም ነገር ብሰራ ይሳካልኝም ወይ ማለት ትጀምራላችሁ። ሁሉንም ነገር ሞከርኩ የኔ ላይፍ እየተብላሽ ነው ማለት ትጀምራላችሁ። ብዙ ቦታ እጆቼን አስገባው ከጭንገፋ ውጭ ያገኘሁት ነገር የለም። ራሳችሁ ላይ መናገር ትጀምራላችሁ መናገር መናገር ጀምራላችሁ። እነዚህ ንግግሮቻችሁ ደግሞ ተጨማሪ ሌላ ችግር ደግሞ ይዘውባችሁ ይመጣሉ። በአፋችሁ ቃል መጠመት ጀምራላችሁ፣ መናገር ጀምራላችሁ፣ ራሳችሁ ላይ እየሰራሁ ፍሬ የለኝም፣ እያገለገልኩ ባዶ ነኝ። አንድ ጊዜ አንድ አገልጋይ ያገኘው እና ማውራት ጀመርን። ማውራት ስንጀምር አምልጦት በብሶት ምናለኝ ኦልሬዲ ቸርች ጀምሮ ማገልግሎት ጀምሮ ምንም ነገር አገልግሎቱ ወደፊት አልሄደለት ብሎ አገልግሎት አቁሟል። እና ለአንድ ሴት ጸልዮላት 73 ሚሊዮን ብር ነው 37 ሚሊዮን ብር ቤት ሸጠች። ከሸጠች ኦልሞስት ስድስት ወሯ ነው ሰባት ወሯ ነው። እኔ ጸልይላት እኔ ተሸጠላት አለኝ በመሃል። ከዛ አልኩት ነገር ግን ለአገልግሎቴ ምንም ብር አልሰጠችኝም። ስድስት ወር ሙሉ ይሄን ነው የሚያወራው ሰውዬው። ስድስት ወር ሙሉ፣ ስድስት ወር ሙሉ እመኑኝ እሷ ሽጣ 37 ሚሊዮን ብር 3 ሚሊዮን 700 ሺህ ብር አስራት ለሱ ቸርች ብትሰጥ ቸርቹ ይዘገል መልሱ። ቸርችን ገንዘብ አያስቀጥልም። መንፈሳዊ ተቋም ነው አይደለ? ቸርች፣ ቸርችን ገንዘብ የማስቀጠል አቅም የለውም። ዩሮፕና አሜሪካ ውስጥ ያሉ ቸርቾች ገንዘብ አጥተው አይደለም የተዘጉት በደም ስም ኢትዮጵያ ውስጥ ያሉ አብዛኞቹ ቸርቾችን እኮ የሚረዱት ስዊድንና አሜሪካ ያሉ ቸርቾች ናቸው። ትክክለኛል። እነዛው ቸርቾች ጋር ብትሄዱ አስር ሰው አይሞላም፣ ያለው ሰው የለም። ግን አስር ሰው የሚያመልኩበት ቸርች ኢትዮጵያ ውስጥ ያለውን አንድ ሺህ ሁለት ሺህ በሚሊዮን የሚቆጠር አባል ያለውን ቸርች ይረዳሉ። እነዛ ቸርቾች ያጡት ገንዘብ አይደለም። ገንዘብ ተርፏቸውም አስሩ ነው እዚህ ያሉትን እየረዱ ነው። ያጡት ምንድን ነው ካላችሁኝ፣ መንፈስ ቅዱስን ነው። ከቸርች ውስጥ ያጡት የእግዚአብሔርን መገኘትና ኃይል ነው። ቸርች ያለ እግዚአብሔር መገኘትና ኃይል ባዶ ነች። አዳራሽ ብቻ ነው የምትሆነው። ክብር ለኢየሱስ ይሁን። ገንዘብ ቸርችን የማስቀጠል አቅም የለውም። ቸርችን የማስቀጠል አቅም ያለው መንፈስ ቅዱስና መንፈስ ቅዱስ ብቻ ነው። አገልጋይ ከሆናችሁ ፎከስ ማድረግ ያለባችሁ መንፈስ ቅዱስ ላይ ነው። ክብር ለኢየሱስ ይሁን። ወደ ትምህርት ልምመለስ። ጥበብ የጎደለው ሰው ራሱን ምን ማለት ይጀምራል መጥላት ይጀምራል። ራሱን መጥላት ሲጀምር ምክንያቶችን መደርደር ይጀምራል። ያችኛቷም ጥላኝ ሄዳለች። ከሷ ፊት የነበረችም ጥላኝ እየሳቀ ያችም ጥላኝ ሄዳለች። የዛሬ ስድስት ወር የነበረችውም ጥላኝ ሄዳለች። የዛሬ ዓመት እዛም ይሳቁ ነው። እዛም ይሳቁ የዛሬ ሁለት ዓመት የነበረችውም ጥላኝ ሄዳለች። ቶ ምን ቀረኝ? ሄሎ ከነገርናችሁ ምን ቀረኝ? አንዱ ያስታውሳለሁ፣ ቢሮ ውስጥ ቁጭ ብዬ አንዱ መጣ። ፓፓ ለእኛ ቤት ይሄ የኔ ዘር ነው አለኝ። እሺ ተቀበልኩት። ለምንድን ነው የዘራሁት ስል አንድ ያንተ ልጅ አለች፣ እሷን ለማግባት ነው የዘራሁት አለ። ቸርች ውስጥ አይቼው አላቅም፣ በጌታ ፊት ቸርች ውስጥ አይቼው አላቅም። ኦኬ አምጠው አልኩት። ውጣ መዝራት አይደለም የሚጠበቅበት፣ ሂዶ እሷን ማውራት ነው የሚጠበቅበት። ልከኝ አይደለም ን ይዘሯታል። ጌታ ይባርክ። ቀጣይ ጊዜ መተዝራ አትዝራ ለውም። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሶ ራሳቸውን ለመጥላት ተበላሹ የሚሏቸውን ሁሉንም ምክንያቶች ይጠቅሳሉ። ሁሉንም ትምህርቱን ይጠቅሳሉ። በትምህርት አልተሳካልኝ፣ በትዳር አልተሳካልኝም፣ በስራ አልተሳካልኝም፣ በአገሉት አልተሳካልኝ፣ በሁሉም ነገር ምን አላለኝ። ራሳቸው ላይ ማሟረት ራሳቸውን የመጥላት ሂደት መቀጠል ይጀምራል። እነዚህ ሰዎች የጎደላቸው ምንድን ነው ከተባለ ምንድን ነው? ጥበብ። ክብር ለኢየሱስ ይሁን። እንደዚህ አይነት ሁኔታዎች ሲፈጠሩባችሁ ማድረግ ያለባችሁ ነገር ምንድን ታቃላችሁ? ራሳችሁን እየጠላችሁ ያላችሁት ጥበብ አታችሁ ወይም ከጥበብ ጎላችሁ ከሆነ ራሳችሁን ለመውደድ የሚያስፈልጋችሁ ነገር የነገሮቹ መስተካከል አይደለም። የሚያስፈልጋችሁ ነገር ጥበብ ነው። መጽሐፍ ቅዱሳችሁን ያዕቆብ ምዕራፍ አንድ እንክፈቱት። ያዕቆብ ምዕራፍ አንድ ቁጥር አምስት ያዕቆብ ምዕራፍ አንድ ቁጥር 5 እሺ። ከናንተ ግን ከእናንተ ግን ማንም ጥበብ ቢጎለው፣ ማንም ጥበብ ቢጎለው፣ ሳይነቅፍ፣ ሳይነቅፍ፣ በልግስና፣ በልግስና ለሁሉም የሚሰጠውን እግዚአብሔርን ይለምን። እግዚአብሔርን ምን ይበል ይለምን። እሱ በምን ይሰጣል? በልግስና። እሺ፣ ቀጥል። እርሱም ይሰጠዋል። አዎ፣ ነገር ግን በምንም ሳይጠራጠር በእምነት ይለምን። ክብር ለኢየሱስ ይሁን። አሁን በደንብ ስሙኝ። ሁል ጊዜ ጥበብ ሲጎላችሁ የሚፈጠራችሁባችሁ ነገር ምንድን ነው ከተባለ ጥርጣሬ ነው። መጠራጠር ጀምራለች። ከዚህ በኋላ ህይወት የተስፋለው መጠራጠር ጀምራላችሁ። የሆነ ሰው መጥቶ እንደዚህ ሊያስተካክለው ይችላል የእኔን ሕይወት። አይ ከዚህ በኋላ ከዚህ በኋላ ከዚህ በኋላ መጠራጠር ነው የምጀምሩት። እና ያዕቆብ ምን እንዳለ ንጋራች ሳይጠራጠር ምን ይበለው፣ እግዚአብሔርም ምን ይበለው ጥበብ ይለምነው ሳይነቅፍ በልግስና ይሰጠዋል። ምን ይሏል? በልግስና ይሰጥዋል። ነገሮች በሙሉ ተበላሽቶባቸዋል። ራሳችሁን መጥላት ጀምራችኋል። ትዳራችሁን መጥላት ጀምራችኋል። ስራችሁን መጥላት ጀምራችኋል። ማድረግ ያለባቸው ነገር አንድ ነው። እግዚአብሔር ሆይ ጥበብ ስጠ ይበሉት። ድምጻቸው አይሰማም። እግዚአብሔር ሆይ ጥበብን ስጠኝ፣ ጥበብን ስጠኝ፣ ጥበብን ስጠኝ። በኔ ህይወት ላይ ጥበብን ስጠኝ፣ በኔ ህይወት ላይ ጥበብን ስጠኝ። ጥበብን አብዛልኝ፣ ጥበብን አብዛልኝ ለቢዝነሴ ጥበብን ስጠኝ። ለአገልግሎቴ ጥበብን ስጠኝ። ለትዳሬ ጥበብን ስጠኝ። ለትምህርት ጥበብን ስጠኝ። ለሁሉም ነገሬ ጥበብን ስጠኝ። ለሁሉም ነገሬ ጥበብን ስጠኝ። በሁሉም ነገሬ ላይ ጥበብን እፈልጋለሁ። ጥበብን ስጠኝ። ጥበብን ስጠኝ። ጥበብ ቢጎለው አለ ምን ቢለው፣ ያ ማለት ጥበብ ይጎለዋል። አንዳንድ ሰው ጥበብ ይጎለዋል። ከእናንተ አንዳንዱ ምን ቢለው፣ ጥበብ ቢጎለው፣ ራሱን መጥላት ቢጀምር የሰማችን፣ ራሱን መጥላት ቢጀምር ምሳሌ ከላይና፣ አንድ ሰው ትምህርት ወርቆ ራሱን ቢያጠፋ ምን ነው የምትሉት? ሞኝ ነው ነው የምትሉት። አንድ ሰው በሜሪጅ አቅጣጫ ተቸግሮ ራሱን ቢሰቅል ምን ነው የምትሉት? ሞኝ ነው አይደለ። ሞኝ ማለት ጥበብ የሌለው ማለት ነው። ለምንድን ነው ሞኝ ነው ያላችሁት? ሞኝ ነው ያላችሁት በአንድ ምክንያት ነው። ትምህርት ቢወርቅ እንኳን ላይፍ ይቀጥላል። በሌሎች ነገሮች ሰውየው እንዲሳካለት መጣር ይችላል። ሕይወቱን እዛ ጋር ስለደመደመ ሞኝ ነው ነው የምትሉት። ያማል። ጥበብ ጎሎታል ማለት ነው። ራሳቸውን የሚጠሉ ሰዎች ጥበብ የጎደላቸው ሰዎች ናቸው። ጥበብ እንዲበዛላችሁ ጸልያለሁ። እንዲበዛላችሁ ጸልያለሁ። እንዲበዛላችሁ ጸልያለሁ። እንዲበዛላችሁ ጸልያለሁ። እንዲበዛላችሁ ጸልያለሁ። እንዲበዛላችሁ ጸልያለሁ። ለዛ ነው የሆነ ሰው ማግረምረም ሲጀምር አድርጉትና ለጥበብ ጸልዩለት። አታለቅቅስ ብላችሁ ለጥበብ ጸልዩለት። ቢኮዝ ህይወቱ ላይ የጎደለው ገንዘብ አይደለም፣ ህይወቱ ላይ የገደለው ጥበብ ነው። ህይወቱ ላይ የጎደለው ምንድን ነው? ጥበብ ነው። ዛሬ እዚህ ስላላችሁ እግዚአብሔር በመለኮታዊ ጥበብ አስቧችኋል። ጥበብን ለነፍሳችሁ ሰጥቷችኋል። ጥበብን ለነፍሳችሁ ሰጥቷችኋል። ጥበብን ለነፍሳችሁ ሰጥቷችኋል። ጥበብን ለነፍሳችሁ ሰጥቷችኋል። ጥበብን ለነፍሳችሁ ሰጥቷችኋል። ጥበብን ለነፍሳችሁ ሰጥቷችኋል። ጥበብን ተቀበሉ። ጥበብን ተቀበሉ። ተቀበልኩ። ተቀበልኩ። ተቀበልኩ። ተቀበልኩ። ተቀበልኩ ተቀበልኩ ተቀበልኩ ተቀበልኩ አሜን። ወሰድኩኝ፣ አሜን። ተቀበልኩ ተቀበልኩ ጥበብን ተቀበልኩ ጥበብን ተቀበልኩ ጥበብን ተቀበልኩ። አሜን። ጥበብን ተቀበልኩ ጥበብን ተቀበልኩ ተቀበል ተቀበልኩ ተቀበልኩ ጥበብ በዛላችሁ፣ በዛላችሁ። ጥበብ ተለቀቀላችሁ። ጥበብ ተለቀቀላችሁ። መለኮታዊ ጥበብ ተለቀቀላችሁ። እንደዚህ ያዙት። ጥበብ ብላችሁ ጮው ጥበብ፣ መለኮታዊ ጥበብ፣ መለኮታዊ ጥበብ፣ አሁን ተለቀቀልኝ። አሁን ተለቀቀልኝ። አሁን ተለቀቀልኝ። አሁን ተለቀቀልኝ። አሁን ተለቀቀልኝ። ተናገሩ ተናገሩ። አሁን ተለቀቀልኝ። መለኮታዊ ጥበብ፣ አሁን ተለቀቀልኝ። ተለቀቀልኝ፣ ተለቀቀልኝ፣ ተለቀቀልኝ፣ ተለቀቀልኝ፣ ተለቀቀልኝ፣ በሉ መለኮታዊ ጥበብ ተለቀቀልኝ። መለኮታዊ ጥበብ ተለቀቀልኝ። መለኮታዊ ጥበብ ተለቀቀልኝ። ተናገሩ፣ ተናገሩ፣ ተናገሩ። መለኮታዊ ጥበብ፣ መለኮታዊ ጥበብ፣ መለኮታዊ ጥበብ፣ መለኮታዊ ጥበብ፣ መለኮታዊ ጥበብ፣ መለኮታዊ ጥበብ፣ መለኮታዊ ጥበብ፣ መለኮታዊ ጥበብ ተለቀቀላችሁ፣ ተለቀቀላችሁ፣ ተለቀቀላችሁ፣ ተለቀቀላችሁ። መለኮታዊ ጥበብ መለኮታዊ ጥበብ፣ ተናገሩ። መለኮታዊ ጥበብ ድምፃቸው አይሰማም። ጥበብን ስጠኝ በሉት። ጥበብን ስጠኝ፣ ጥበብን ስጠኝ፣ ጥበብን ስጠኝ፣ ጥበብን ስጠኝ፣ ጥበብን ስጠኝ፣ ጥበብን ስጠኝ በሉት። እኔ ውስጥ ያስቀመጥከው ቅባት አለ። ጥበብን ስጠኝ። እኔ ውስጥ ያስቀመጥከው ታለን ተሰጥቷል። ጥበብን ስጠኝ። እኔ ውስጥ ያስቀመጥከው መለኮታዊ ሃሳብ አለ። ጥበብን ስጠኝ ባለጸጋ የሚያደርገኝ ሀሳብ አለኝ። ጥበብን ስጠኝ ጥበብን ስጠኝ ጥበብን ስጠኝ ጥበብን ስጠኝ ጥበብን ስጠኝ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአረሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ይጠቀሙ። ፍሪኩንሲ 1605፣ ፖላራይዜሽን ሆሪዞንታል፣ ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያደርጉ፣ እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያደርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱ ደግሞ የደውል ምልክቱ